ጀነት ለመግባት መንገዱ ቀላል ነው። ብቻ ከኛ ሰበብ ማድረስ ይጠበቅብናል። ረሱል ዓለይሂ ሰላት ወሰላም ስለ አንድ ሰው ሲናገሩ ምን አሉ? በጀነት ውስጥ ሲዘዋወር ተመለከትኩት አሉ። ምን ሰርቶ ነው? የሆነች መንገድ ላይ ሰዎችን የምታስቸግር ሾክ ነበረች። ያችን ሾክ አስወገዳት። ከዛፍ ላይ የተገነጠለች የሆነች ነበረች፣ እና መንገድ ላይ ሙስሊሞችን እንዳትጎዳ ብሎ አስወገዳት። አላህ ተባረከ ወተዓላ ፈሸከረለህ አላህ አመሰገነው ይሄን ሰውና ጀነትን አስገባው። አስገባ ይሄኖም እንግዲህ እስልምናችን ንም አላህ ይቅርሲ ለ የተውሒድ ባለቤት ስትሆን ትንሽን ስራ ሰርተ ጀነትን ትገባለ። ለዚያ ነው አንድ ሰው ረሱሉ ዓለ ሰላት ወሰላም እንደተናገሩ ሰ ቢእር ውስጥ በጣም ውሃ ጥምቶት ነበርና ቢር ውስጥ ገብቶ ውሃ ጠጥቶ ይወጣል። ሲወጣና መጓዝ ሲጀምር አንድን በውሃ ጥም የሚሰቃይ የሚያለከልክ የደከመ ውሻ ይመለከታል። ምን አለ ይሄ ውሻ እኮ በአካባቢው ውሃ አጥቶ ተጠምቶ እያለከለከ እንደኔ ቅድም እንደ ጠማኝ በዛ ልክ ጠምቶ ተቸግሮ ነው ያለው። ስለዚህ ይህን ውሻ ባጠጣው ምን አለበት አለና ተመልሶ እሱ ከጠጣበት ብዕር ውስጥ ገብቶ ጫማውን አውልቆ በጫማው ውሃ ከሞላ በኋላ የሞላውን ውሃ ለዚህ ሰው ለዚህ ውሻ በአፉ ይዞ ይህ ሰው ጫማውን ብዕሩን እንዲህ በሁለት እጁ እየወጣ ለዚህ ውሻ በዚህ መልኩ ውሃ ጠጣው። አላህ ተባረከ ወተዓላ ይህን ሰው አመሰገነው። አሁንም ከዛም ጀነትን አረጋገጠለት፣ ጀነት አስገባው። ተመልከቱ፣ እኛ አማንያኖች ከልባችን ሁነን ለአላህ ብለን ትንሽ ነገር ስንሰራ አላህ ተባረከ ወተዓላ ልባችን ውስጥ ያለውን ነገር ሃያል እምነት ያይና

ሰዎችን የሚያስቸግርን ነገር ከመንገድ ላይ ማስወገድ ገለል ለማድረግ ይሄ ነው። ሙዝ ልጣጭ አገኘ፣ ሰው አንሸራቶ ሊወድቅ ይችላል። ይሄ ሙዝ ልንጣጭ ላስወግደው ላስወገድከው፣ ይሄ ከሰራሃቸው መልካም ስራዎች መካከል ትልቅ፣ እጅጉኑ ወደ ጀነት የሚያስገባ ስራ ሊሆን ይችላል። ለምን? የኢማን ክፍል ስለሆነ አልሐያኡ ሚነል ኢማን አሉ። ሐያ ሐፍረት ከኢማን መካከል ነው አሉ። ስለዚህ ወንድሞች እህቶች ጀነት ለመግባት ብዙ መልፋት ምናልባት ላይጠበቅብን ይችላል። ናም ግዴታ ነገራቶችን መፈፀም እንዳለ ሆኖ ግን ብዙ መልፋት ሳይጠበቅብን ያችን ስለተስተካከለ ብቻ በትንሽ ስራ ጀነት ልንገባ ስለምንችል ትንሽም ስራ መናቅ የለብንም። ምንም አይነት ስራ ሳንንቅ ለአላህ ብለን ስራዎችን ሁሉ መስራት፣ ደካሞችን ማገስ፣ የሚያስቸግር ነገር ማንሳት፣ ደካሞችን ስንመለከት በገንዘብ መርዳት፣ የተቸገሩትን አብሽሮ አለን ማለት፣ እንደነዚህ አይነት ስራዎች አላህ ዘንድ ትልቅ ናቸው። አላህ ተባረከ ወተዓላ የጀነት ሰዎች ያድርገን። አሰላሙ አለይኩም ወረህመቱላህ።